የሚላትን ጥያቄ ልመልስ። ልጁ እዚህ ሆኖ እሷን እንሰዳት ለሚሉት ጥያቄ እኔ እናትና ልጅ መለያ ያደለውን ልጁም አይወጣም ልጅም አትወጣም። የሩታዬ እናት ረጅም ድቤ ከጤና ጋር ይስጥልን፣ እንግዲህ አይለያችሁ እናትና ልጅ ማለት ነው። እንግዲህ እነ ሚላትን ፕራንክ አድርገዋል ማለት ነው እንዲህ እሷንም ልክ ልኳ ነው የነገረቻቸው። ከእናቴ ይበልጣችሁ እናንተ እኔን ልታረሱኝ ነው ወይ? እናቴን ለመርዳት ከፈለጋችሁ መታችሁ ለምን አትረዱም? እያለች ትገኛለች ማለት ነው ሩትዬ። እንግዲህ ዘንድሮ ልትታረሽ አይደለም ማለት ነው እህቶችሽንም የባልሽን ጓደኞች እንግዲህ መከራ ስቃ እያበልሽ ይገኛሉ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብ ይወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልባ አመሰግናለሁ። ላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ውዶች። ዬ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሜላትና የሩታ ቪዲዮ ነው ማለት ነው። እንግዲህ ዛሬ እነ ሩታ ሩታና የሩታ እህቶች ወይም ደግሞ የሩታ እናት ሜላት ቤት ተገኝተዋል ማለት ነው። ዛሬ በትልቁ በትልቁ ማለት ነው ሩታዬና የሩታዬ እናት ፕራንክ ተደርገዋል ማለት ነው። ፕራንኩ ምንድን ነው? እንደሰማችሁት ሜላት ሩታን ከልጇ ለይተን እንውሰዳት፣ እኛን እናርሳት፣ ከመቅላት በስተቀር አልወፈረችም ስትል እንግዲህ ሐሳቧ ገልጻለች ማለት ነው። ገንዬም ልክ እንደዛው እንዲሁም ደግሞ የሩትዬ ምህት ታላቋ ልክ እንደዛ ተናግራለች ማለት ነው። የሩታዬ እናት እንግዲህ እናትና ልጅን የምለያይ ሰው አይደለውኝም። ልጄን ከቅፌ ከልጁ የቀደመችው ደግሞ እሷ ናት፣ ሩታዬ ናት፣ ልጄ ናት። ልጁ በኋላን የመጣው ነገር ግን አለያይም፣ አሳልፌም አልሰጥም ብለው እንግዲህ የእናትነት ፍቅራቸውን ተናግረዋል ማለት ነው የሩታዬ እናት ረጅም ዕድሜ ከጤና ጋር ይስጥልን። አይለያችሁ እናትና ልጅ ማለት ነው። ነገር ግን ምን አስባችሁ ነው እናንተ? ቺ ልጅ እኮ አሰቃያችኋት እንግዲህ አስራ አምስት ቀን አልሞላትን ከወለደች ማለት ነው በዚህን ሰዓት እንኳን አይደለ እንደዚህ ማለት ለነገሩ በአሁኑ ሰዓት ኢትዮጵያ ላይ ሶሻል ሚዲያ ተጠቃሚ የሆኑ አራሶች በሙሉ ወደ አራት አራሶች ዩቲዩብ እየሰሩ ይገኛሉ ማለት ነው። ያው በድራማውም በፕራንክም በእውነተኛው አለምም ማለት ነው የእውነት ነው ምላችሁ። እኔ ከሩታ ጋር ወደ አራት አራሶች አውቃለሁ። ውብዬ እንዲሁም ደግሞ ማናት የምትባል ሁለት ዩቲዩበሮች እንዲሁም ደግሞ ሩታዬ ማለት ነው። እኔም ምለው ወገባችሁ እንዴት ቀጥ ብሎላችሁ ነው? ግን እንደዚህ ማለት ነው ምን አለበት በእንደዚህ አይነት ፕራንክ ከምታረጉ በደንብ ራስ ራስ አድርጓችሁ አራሷን በደንብ አብልታችሁ አጠጥታችሁ ቀልታለች እንጂ አልወፈረችን ከምትሉ በደንብ እንድትወፍር ማለት ነው። ያው ለነገሩ የሩታ እናት ተናግረዋል፣ ቅላቱ ከመጣ በኋላ ውፍረቱም ይከተላል እንግዲህ ፊኛ አይደለችም ነፍቼ አላወፍራትም ሲሉ ሐሳባቸው ገልጸዋል ማለት ነው። ትክክል ነው የሩታ እናት የተናገሩት ማለት ነው። ከቀላች በኋላ እንግዲህ በሂደት ነው ውፍረትን የሚመጣው ማለት ነው። ሲቀጥል በዚህን ሰዓት ደግሞ ውፍረትን የሚደገፍም ነገር አይደለም። ያው እንደሰማችሁት ሰሞኑ ሆድሽ አልወጣም ሲለትኮ ሲላት እኮ ጋሻ ሸብር ማለት ነው። ያው ስፖርት እየሰራው ነው እያለች እያላገጠችበት ነበር ሩታዬ ማለት ነው። እናም እንግዲህ ውፍረቱ ቀስ እያለ ይመጣል ማለት ነው። እናንተ እንኳ ያው ብድራችሁ ለመመለስ ነበረ ሰሞኑ ሩታዬ እኔ አራስነት ጨንቆኛለሁ፣ በቃ ከዚህ በላይ መቀመጥ የለብኝም፣ የምፈልገው ሾፒንግ ማድረግ አለብኝ፣ ከእናንተ ጋር ሱቆጥቼ የምፈልገው መግዛት አለብኝ ብላ የሩታ እናትና እንዲሁም ደግሞ ሜሉዬን አስጨንቃ ነበር ማለት ነው። የዛ ብድር መመለሳቸው ነው እንግዲህ። እንደሰማችሁት ብድሩን የማይመልስ ልጅ አይወለድ ሲሉም ተረተርተውብናል ማለት ነው። ለማንኛውም ይመቻችሁ። ነገር ግን ከዚህ በላይ ግን ባታረጓት ልጅቷ ጥሩ ነው ማለት ነው። ሩታዬ፣ በተቻለሽ አቅም ራስሽን ብትጠብቂ ማለት ነው። ማንም ሰው ካሜራ ደቅኖ በመጣ ቁጥር ቪዲዮ ባትሰሪ መልካም ነው። ምክንያቱም ዛሬ ላይ ነው ጠንከር ማለት ያለብሽ ማለት ነው። ወገብሽን ቀና እንዲልልሽ መንከባከብ ራስሽ መንከባከብ ያለብሽ ማለት ነው። ነገር ግን ሌላው እንዲጠቀም ብለሽ በእያንዳንዱ ዩቱቤት ማለት ዩቱብ ላይ ባት መጪ ደስ ይለኛል። በቃ ዛሬ ላይ የተጎዳች ሴት ልጅ የእውነት ነው የምላችሁ በራስነት ያልተጠገነች ሴት መቼም ቢሆን መቼም ያው ሰውነቷ ሊጠነክር አይችልም ማለት ነው። እስከ ሁለት ወር ባለው ወይም ደግሞ እስከ አርባ ቀን ባለው ላራስ አይደገፍም። እንደዚህ ወጣ ወጣ ማለት ንፋስ እንዲነካ ምናምን ማለት ነው። ያው ስደት ላይ ያለነው እንኳ እኛ ለምደነዋል። በወለድንበት አርባ ቀን ሳይሞላን ልጃችን አንጠልጥለን የማደንኩሽን አንገባለን ማለት ነው። ነገር ግን ኢትዮጵያ ላይ ያሉ አራሶች በእናት እጅ እየታረሱ በእህት በአማት እጅ እየታረሱ ዘና ፈታ ይላሉ ማለት ነው። ሩትዬም ደግሞ ይህን ነው የምንፈልገው እንጂ ግማሹ በፕራንክ ግማሹ አንዳንድ ደግሞ ቴቴዎች ማለት ነው፣ የወንድ ልጅ የሆናችሁ ማለት ነው። ቴቴዎች እየመጣችሁ ባልሽ ትፈልጊዋለሽ ወይስ አትፈልጊውም፣ የምትፈልገው አለች እያላችሁ ደግሞ አታደንቁሯት ማለት ነው። ለነገሩ እናንተ እሷን ካላስገባችሁ እንዴት ይሆንላችኋል? ለእዛ ብላችሁ ነው ወይስ እኔ አንድ ነገር እናንተ በእሱ ጉዳይ ላይ የሆነች እዚያ ላይ ነገር አለ ማለት ነው። ብዙዎቹ ለምንድን ነው ግን እነዚህ ልጆችን እየመጡ የሚጨቃጨቁት? ያላችሁት ምን ነው? ተረሳችሁ እንዴ? ብር የከፈለቻቸውን በመጀመሪያ እኮ ለሀቤላ እና ለብሩኬ ስትከፍል ማለት ነው። አዎ ተከፍሎኛ ምን ታመጣላችሁ እያላልነበር ቴቴ ያበላ ስለዚህ አሁንም እኮ ባልሽ ትፈልጊዋለሽ ወይስ አትፈልጊውም ብሎ ትናንትና ሀሳቡን ያቀረበላት ለሩታዬ። ያው የከፈለችውን ገንዘብ ተግባር ላይ ስላላወለላት ትመልስልኛለህ ብላ ስላስጨነቀችው ነው ማለት ነው። ሌላ የሰማሁት ነገር ምንድን ነው? አብርሃም በእጅሽን ለማስገባት ከፈለግሽ ይሄ ታነቃለሁ መድኃኒት ጠጥቼ እሞታለሁ የሚለውን ነገር አጠንክረሽ መያዝ አለብሽ። እንደዛ ስታረጊ ብቻ ነው አብርሃም ልታገኙ የምትችው ከሩታ የእጅ ልታወጭ የምትችው ብለው አስፈራርተዋታል የሚባል ወሬ ሰምቻለሁ። ማለት ነው ለማንኛውም ያው የሜዳዋ አህያ ማነሽ ትዬ ሄርሜላ ማለት ነው። አንቺ መልካም የመሞት ጊዜ ነው ምልሽ ማለት ነው። የምትታነቂበትና የምትጠጪው መድኃኒት እኔ በነፃ ልክልሻለሁ ብዬሻለሁ። ለማንኛውም ስለአንቺ ነገር፣ ስለቴቴዎቹ እዚህ ላይ ላብቃና ማለት ነው። ስለ እናንተ እንደው ማውራትም ስለሚያስጠላኝ ማለት ነው። እናም ሩታዬና የሩታዬ እናት አታሰቃያቸው፣ እናንተ አታሰቃያቸው እንዴ። ዛሬ ጭራሽ እኮ ለወሬ ብላ ገንዬ ሱቄን ዘግቼ ነው የመጣሁት አላለችም እንዶ ለዚህ ወሬ ብለሽ የሩታዬ እናት ለዚህ ሐሳብ ብለሽ ነው ሱቅሽ፣ ነው የዘጋሽ። ዋላሉ ወሬ ነው አታዳ። ወሬ ማን ያወራላቸው? እናንተን ማን ያስጨንቅላቸው? ሩታዬን የደስ ያለችኝ ነገር ምን ነው፣ ለማገዝ ከፈለጋችሁ መታችሁ እናቴን አትረዷትም ነበር ወይ? ከእናት የተሻለ እናንተ ልታርሱኝ ነው? በጣም ነው እንዴ ያሰባችሁልኝ። አላለችም? አፌ ቁርጥ ይበልልሽ። ከእናትም የበለጠ ማንም ሊያርስ አይችልም ማለት ነው። እናትሽ ረጅም እድሜ ከጤና ጋር ይስጥልሽ ነው ምለው ማለት ነው። ሌላው ቤቢዬ ትተሽ እንግዲህ አንቺ ብቻ እንውሰድሽ እያሏት ነበረ። አረ እባካችሁ፣ እኔ የሜላትን ነው የገረመኝ ማለት ነው። ቤቢዬ እኮ በጣም እያስጨነቃት ነው፣ ጠዋትን ማታም ቀንም እየጠባለች ማለት ነው። አንቺስ ልጅሽን አታጠቢም እንዴ? የትኛውም ሕፃን ልጅ ይጠባል። ለማንኛውም የመቻችሁ ውዶች እዬ የመቻችሁ ዛሬ በኮመንት ብዙ ጥያቄ ጠየቃችሁኝ፣ ልጆች አላችሁ። ለማንኛውም ለዛ ጥያቄ ነገ እንሻላ መልስላችኋለሁ ማለት ነው። ቀለምዬ ስራ አገኘሽ ወይ? ደሞዝሽ እስከፈለችሽ ወይ? ሴትዮስ ምን አለችሽ? ያላችሁ ኮመንት የጻፋችሁልኝ ልጆች አላችሁ ጠቅላላ አርጌ እንሻላ ነገ የምመልስላችሁ ይሆናል ማለት ነው። በዱዋችሁ አትርሱኝ። እንግዲህ እነግራችኋለሁ ያለውን ነገር ማለት ነው። አላህዬን፣ የሰው ሀቅን ሳይሆን የምፈልገው የራሴን ሀቅን እንደምንም ብሎ አላህ እንዲሰጠኝ ነው ዱዓ የማረገው ማለት ነው። እናንተንም ዱዓ አርጉልኝ ኢንሻአላህ እንግዲህ ነጌ በደንብ አድርጌ በሰፊውን የምነግራችሁን፣ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ ደግሞ ለእኔ ልትተባበሩኝ የምትችሉት በላይክ ነው በላይክ ማለት ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ፣ ሼር ማድረግ የምትችሉ ደግሞ ሼር እያደረጋችሁ፣ የዩቱብ ቻናሌን እንድታንቀሳቀሱ ትፈልጋለሁ። እንግዲህ ያው የተበላው ገንዘብ ቀላል ገንዘብ አይደለም፣ እጅግ በጣም ብዙ ገንዘብ ነው። ብቻ እንግዲህ አልሐምድሊላ አላህ ለሄራ ይሆናል ብዬ ነው የማስበው ማለት ነው። አላህዬ ደግሞ የተሻለው ነገር ሊሰጠኝ ይሆናል አይታወቅም። በተረፈ ሰላማችሁ አላ